ለፌዴራል ፖስ ባአርሽባ አንድ ጊዜ አንድ ጊዜ በጣም እናመሰግናለን እንግዶቻችን። እንዴ ዛሬ ቼኑ ጥናታዊ ፊልም ነው እዚህ መድረክ ላይ ያሰባሰበን። የትራንስፖርት ችግር አለ፣ ብዙ ነገሮች አሉ። ብዙ ነገሮቻችሁን ትታችሁ ቼኑን አክብራችሁ፣ በተለይ በተለይ ደግሞ የቼኑ ወዳጆች ለዛሬ ቀን ከተለያየ ቦታ ስለመጣችሁ በድጋሚ ከልብ እናመሰግናለን። እሺ እንግዲህ ዛሬ እዚህ ላሰባሰበን ቼኑ ጥናታዊ ፊልም ነው። በጣም በጣም ብዙ ድካም ታይቶበታል። ብዙ ብዙ ነገሮችን አይቶ እንግዲህ ዛሬ እዚህ ታላቁ ብሔራዊ ትያትር መድረክ ላይ እኛንም እናንተንም እንድንሰባሰብ አድርጓል። ለዚህ ያሰባሰበን ቼኑ በቀለ ደጀኑ በቀለ ወይም ቼኑን ወደዚህ እጠራውና ከፌዴራል ፖሊስ ማርሽ ባንድ ጋር አንድ ነገር አድርገን ከዛ ወደ ዝግጅታችን እንሄዳለን። እባካችሁ ቼኑን በጨብጨባ ወደዚህ ዝላክ። እናመሰግናለን። እንግዲህ ቼኑ በብዙ ጉዳይ ነው ያሰባሰበን ከዛ በፊት ግን የምንወዳት ሀገራችንን ቼኑ ብዙ ብዙ የደቀመላትን ሀገራችንን ብሔራዊ መዝሙሯን ሁላችንም ከመቀመጫችን ተነስተን ከፌዴራል ፖሊስ ማርሽ ባንድ ጋር በጣም በጣም እናመሰግናለን። በጣም እናመሰግናለን። ኢትዮጵያችን ኢትዮጵያ ለዘላለም ትኑር። እባካችሁ ቁጭ በሉ። እዚህ በመቀጠል አንድ ያዘጋጀዋት አጭር መልእክት አለች። እሷን ከማለቴ በፊት አንድ የማደርገው ነገር አለ። ሁሉ ጊዜ በሕይወት ልምዴ እና እሷን ነገር አብረን እናደርጋለን። በዚህ ፊልም ውስጥ በምስልም በድምፅም በቪዲዮም የተቀረጹ እና ዛሬ በህይወት የሌሉ ቤተሰባችንና ጓደኞቻችንን እንዲሁም ለውድ ሀገራቸው ሲሉ መስዋዕትነትን ለከፈሉ ኢትዮጵያውያን ሁሉ ስንል ከመቀማጫችን ብድግ ብለን የአንድ ደቂቃ የህሊና ጸሎት እንድናደርግ እለምናቸዋለሁ። አመሰግናለሁ። አረፋ አረፍ ከዚህ በመቀጠል አንድ መልክት አለችን። እሷን ለማንበብ ሞክራለሁ። ክቡራን ክቡራት፣ ቤተሰቦቼ፣ ወዳጆቼና የክብር እንግዶቼ ከሁሉ አስቀድሜ ለዚህ ከወላጆቼ እስከ ልጆቼ የተኖረን የራሴን የ60 ዓመታት ህይወት ታሪክ ቼኑ ጥናታዊ ፊልምን ለማየት ጥሬን አክብራችሁ በመታደማችሁ ከልብ የመነጨ እና ላቅ ያለ ምስጋና ላቀርብላችሁ እወዳለሁ። ክቡራትና ክቡራን ሁላችንም እንደምናውቀው የሰው ልጅ በዚህ ምድር ሲኖር በከፊል በደስታና ተግላ የተሞላ ቢሆንም ገሚሶች ደግሞ የመኖር ህለውናቸው በመከራ የተሞላ ነው። ይህ በነፍስም በሥጋም ያልተመቻቸው ሁኔታ መጠኑና ደረጃው የተለያየ ይሁን እንጂ በአመዛኙ የጋራ ጠባዩ ግን ተመሳሳይ ነው ለማለት ይችላል። በዚህ በዚህ ሰብረባራና ጥዝማዛ ረጅምና እውነተኛ የጉዞ መንገዴ አሰናጋይና ጥላቻ የወለዳቸው ክስተቶችን ብቻ ሳይሆን ሊታመኑ የማይችሉ የደግነት በረከቶችን እንዲሁም የተፈጥሮ ተግዳሮቶችን ለማስተናገድ ችያ በመሆኑ ስር ሰደድና ተከታታይ ሀዘንን ብቻ ሳይሆን ልብን የሚያሙቁና በስቃይ የሰለለች ነፍሴ የሚያድሱ ደስታዎችንም የገጠሙኝ ሲሆን የወደፊቱን ባላውቅም የትላንትናዎቹን ግን እንደ አመጣጣቸው በመጋፈጥ በፈጣሪ እርዳታ አልፌያቸዋል። ዞር ብዬ ለማየት መቻል ብቻ ሳይሆን ለትውልድ መማሪያ ለማድረግ እንሆ ጉዞ ጀምረር ያለ ዛሬ ላይ እኔ ስለ ራሴ ህይወት ስለ ራሴ ህይወት ባገናኘችን በዙሪያዬ ባሉና በነበሩ ሰዎች እንደታጀኩኝ ቼኑም ዘጋቢ ፊልምን ለመስራት ችዬ መድረኩንና እድሉን አገኘሁኝ እንጂ ከሰዎች የላቀ ወይም የተለየ ስብዕና ይሁን ማንነት ወይም ጥንካሬና ይሁን ተመክሮ እኔ ብቻ ስላለኝ አለመሆኑን በአጽንኦት ልነግራቸው እፈልጋለሁ። እጅግ የላቀ ስብዕናና የውተጋድሎ የነበራቸው ሳይዘከሩ እንደ ሻማ ከተው ያለፉ ብቻ ሳይሆኑ አሁንም በህይወት ያሉ የሰው ልጅ የውሃ ድቆች እንዳሉ አስረግጬ ለማስገንዘብ እወዳለ። ክቡራትና ኩራት ቼኑ ጥናታዊ ፊልም ለመስራት ዋነኛ ነበረ ምክንያቴ እጅግ ተወዳጁና ጥንቁቁ ሰው ወንድማችን ሙላት ገብረ ሕይወት ተፈጥሯዊ ባልሆነ መንገድ ከዚህ ዓለም ማለቱ ሲሆን ገቢ ምክንያቴ ደግሞ ምናልባት ያለፉበትን አስቸጋሪ የህይወት መንገዴ በተብራራ ገለጻ ብነግር ኖሮ ዛሬ ላይ ወንድማችን በህይወት በኖረ ነበር የሚል የመረረ ቁጭትና የጸጸት ስሜት ስላደረብኝ ነው። ሁለተኛው ተቀዳሚ ምክንያት ደግሞ ሌሎች ወንድም እህቶቼንና ወዳጆቼን በተመሳሳይ ሁኔታ በዚሁ ተፈጥሯዊ ባልሆነ ሞት እንዳላቃቸው ከሚል ስጋትም የመነጨ ነው። ይህን ቁጭት ጸጸትና ስጋት የማስረዳት ሸክሜን ለመግለጽ መልካም መስሎ የታየኝ ደግሞ ይህ ቼኑ ጥናታዊ ፊልም ነው። ተወዳጆች ሆይ የዚህ ጥናታዊ ፊልም ወይም ዘጋቢ ፊልም ዋና ዓላማው ምንም እንኳን ከዚህ ጋር አብሮ የሚሄዱ ተያያዥ ጉዳዮች ቢኖሩትም ለመኖር ከመኖር እንት ነገር ይገኛል ካለመኖር ግን ምንም ነገር አይገኙም። የሚል ሆነ ስለ ሀገር፣ ፍትህ፣ ስለ እኩልነት፣ ስለ ነፃነት፣ ስለ ሰብአዊ ክብር ከመታገል በፊት መኖር ይቀድማል። ሌላው ቀርቶ ለመሞትም እንኳን መኖር ይቀድማል። እንደኔ አመለካከት እና እሳቤ፣ በተለይ በሀገር ኢትዮጵያ ከዛሬ 50 ዓመት በፊት ጀምሮ የተደረጉ ትግሎች የሚያሳዩ ለመኖር የተደረጉ ትግሎች ናቸው ብዬ አምናለሁ። ስለዚህ እኔም ስለኖርኩኝ ዛሬ በፊታችሁ ስለ መኖር ለመናገር ቻሉ። ይሄ ለእኔ እትብቴ በተቀበረበት ሀገርና መዲና በአንጋፋና ተወዳጁ ብሔራዊ ትያትር ቤት ከልብ ከምወደውና ከማከብረው ሕዝብ ጋር በአካል አንድ ላይ በመሆኑ በፊታችሁ ቆሜ ስገልጽላችሁ የሚሰጠኝን ትርጉም ሳጣጥመው ጎልቶ የሚሰማኝ ቁጥር ስፍር የሌለው ደስታ፣ የእርካታ ስሜትና እሰይታ ነው። ስለዚህም ክቡራን ሆይ ምንም እንኳን ህይወት አስፈሪ ገጽታ ቢኖራቱ በራሳችን እሴቶች፣ ፍላጎቶችና ምርጫዎች መሰረት መኖር ተገቢ ነው። ስለዚህ በሊቃንና በአእምሮ ትግል ብቻ ሳይሆን በተኖረና በተፈተነ የህይወት ትግል ጭምር በአንክሮ ልንታገለው ይገባል። በመጨረሻም ይህን መልእክቴን በአጭር ቃል ስተቀልለው እንደሚከተለው ይሆናል፣ አይደለም በደል አይደለም በደል ለመኖር የሚደረግ ትግል ነው በማለት ይሆናል። አመሰግናለሁ። ከዚህ ቀጥሎ ከዚህ ቀጥሎ ይሄንን ዝግጅት ስናዘጋጅ በጣም ከፊልሙ መሰራት ጀምሮ በጣም የተባበሩኝን እና ድጋፋቸው ያልተለየን ወዳጆች እና ድርጅቶች አመሰግናለሁ። ኢትዮጵያ ደራሲያን ማህበር፣ የአዲስ አበባ ፖሊስ ማርሽ ባንድ፣ የአዲስ አበባ ጸጥታ ቢሮ፣ የኢዜማ ህዝብ ግንኙነትና የአዲስ አበባ መስተዳድር ቢሮ፣ የኢትዮጵያ ብሔራዊ ቴአትር አይቱ ባህልና ስልጠና ማዕከል እውቀታችሁ በእውቀታችሁና በውድ ጊዜያችሁ ቼኑ ጥናታችሁ ምን እዚህ እንዲደርስ ከጎን ላይ አልተለያችሁም። አርቲስት ቃሉ ከበደ፣ ማሞ ቢኒያም ወርቁ፣ ይነቃቸው አይሌ፣ ኤፍሬም መርት፣ ኢዲዲያ እስማኤል እንዲሁም ሄኖክ የእታገኝ ልጅ ሌሎቻችሁን ስማችሁን ያልጠራኋችሁ ሁሉ ከልብ አመሰግናችኋል ይህ የቼኑ መጽሐፍ መክሩ መክሩ ይባላል። እኔ እንኳን ደቡብ አፍሪካ እያለ ነው ነፍሷን ይማር ሰብለ ተፈራ ለሷ ልቆልኝ ያነበብኩትና ለሰብለ ላከልኝና ነፍሷን ይማር ስጭኝ አልኳት። ቆይ አንዴ እንትን ነው እንትን ነው እዚህ ገብቶ ነው እዚህ ገብቶ ነው አለችኝ። ከዛ እኔ ቼ ደብዳቤ ጽፎልኝ አንብበው ብሎኝ ስለነበር የቤት ዋይድኳንድ ቀን ሴጭን ሚ ስራ እያነበብኩት ነው። መቶ ሀያ ሁለት ምዕራፎች አሉት፣ በጣም ቆንጆ ነው። ከዛ በኋላ ነው እንግዲህ የተሻሽሎ የተጻፈው። እንኳን ለዚህ ቀን አደረሳችሁ፣ እንኳን አደረሳችሁ። በጣም ነው ይሄ ቀን ሁለቱን ለመናገር የናፍኩት፣ ምክንያቱም መጀመሪያ ከቼኑ ጋር ለአራት ሰዓት ቁጭ ብዬ ታሪኩን ሰምቼ ነበር። በጣም ነበር የደነገጥኩት። ማለት ለካ ብዙ ሰዎች ብዙ ነው። ለካ እኛ ኢትዮጵያ ውስጥ ለእኛ ነፃነት፣ ለእኛ ለልጆቻችን ወደፊቷ ታላቅ ኢትዮጵያ፣ ጥሩ ኢትዮጵያ፣ ብሩህ ኢትዮጵያ እንድትሆን ብዙ ሰዎች ብዙ ከፍለዋል። የቼኑ ዶክመንተሪ ስናይ እሱን ብቻ አይደለም የምናየው በጣም በርካታ ሰዎችን እናያለን። በጣም በርካታ ሰዎችን አሁን የመጨረሻውን ዶክመንተሪ አሁን ነው ማየት፣ ግን ለረጅም ሰዓት ኢንተርቪው አድርጌው ነበር። ዕድሜ ልኬን ሲያስደንቀኝ ነው የሚኖረው። ብዙ አሁን ለቲያትርና ለፊልም ሰሪዎች በነገራችን ላይ ብዙ መነሻ የሚሆኑ ነገሮችን ከዚህ ታሪክ ውስጥ እንደምናገኝ እርግጠኛ ነኝ። እኔ ብዙ ነገር አግኝቻለሁ። አንዳንድ ጊዜ የለፋንለት ነገር የደከምንለት ነገር ቢያንስ ተሰንዶ ለትውልድ መተላለፍ ትልቅ ነገር ነው። ይህንን ማግኘት በጣም ትልቅ ነገር ነው። ቼ እንኳን ደስ ያለ። በድጋሚ በመጀመሪያ ሁላችሁም የእኛን ጥሪ አክብራችሁ እዚህ ስለመጣችሁ በጣም እናመሰግናለን። ጠሪ አክባሪ ነው። አክባሪ ደግሞ የሚያከብር በ የተከበረ ነው እና በጣም በጣም አመሰግናለሁ በ በመቀጠል ዛሬ ያገናኘን የጥበብ ስራ ነው። ጥናታዊ ፊልም ነው ወይም ዘጋቢ ፊልም ነው፣ ዶክመንተሪ በእንግሊዘኛ። ከዛ ባሻገር ግን እስካሁን ስትታደሙት የነበረውም ደግሞ የጥበብ ድግስ አለ። እሱን አሰናድተው ያቀረቡላችሁ እነ ሄኖክ ለእናንተ ጆሮና አይን የሚመጥን ብለው ስለሆነ እንደወደዳችሁትም ተስፋ በማድረግ ወደ ዶክመንተሪው ደግሞ ሄዳችሁ ታዩት እና ደግሞ የሚሰማችሁን ትነግሩናላችሁ። ሌሎችም መድረኮች ይኖራሉ። ዶኩመንተሪው ሙሉ ለሙሉ በቴሌቪዥን ነው የሚታየው። የሁለት ሰዓት ዶኩመንተሪ ነው። ዛሬ አርባ ደቂቃ ገደማ ነው የምናየው። ሙሉን በሌላ ቴሌቪዥን ጣቢያ ነው አንድ ልናሳይ ያሰብ ነው። እንግዲህ ይህንን ዶኩመንተሪ ከእኔ በፊት ቢኒያም ቢኒያም የሙያ ታላቂ ነው አባቴ ብዬ ግን በደንብ እንዳለቀው ልዩነት እና እሱ ጀምሮት ለፈቃዱ ጀምሮት እኔ የጨረስኩት ነገር ነው። በዚህ ውስጥ የታሪክ የትውልድ ቅብብልም አለው ይሄ በራሱ ደስ የሚል ነገር እንዳለው እኔ ያምናል። ዛሬ እዚህ ስንገናኝ የተገናኘንበት ምክንያት ሰርተን የጨረስነውን ነገር ለማስመረቅ ይውልን ለማለት ነው እና እናቴ እንደምትለው ነው አረረም መረረም ድግሴን ተወጣሁት ትላለችና ይህን ቃል ማለት በራሱ በየስራ መታደል ነው። በጤናም በህይወትም በሰላምም የመኖር ውጤት ነው። እኔና ቼኑ በዚህ ስራ ስንገናኝ አሁን ዛሬ ቼኑ ብዬ እንደ ወዳጅ እንደ ወንድም እንደ አባት ከማየቴ በፊት ብዙ ይሄ ስሜት አልነበረኝም። መጀመሪያ ላይ በሂደት የተወለደ ነገር ነው መግባባታችን፣ ስራውን ስርተን የመጨረሳችን ነገር። እንግዲህ አንዳንዴ ምስክርነት ከባድ ነው፣ ግን ቢሆንም በልኩ መናገር ስላለበት ነው በድፍረት የምናገረው። በህይወቴ ከማቃቸው ጥቂት እውነተኛ ሀቀኛ የተግባር ሰዎች አንዱ ደጀኑ በቀለ ወይም ቼኑ ነው። ሰዎች ወደ ዶክመንተሪ ስገባ እኔም በደንብ በደው የሚመለከተኝ ነገር የሰራ ነው። ዶክመንተሪ የሙያው አጥኛዎች የሚሉት ስድስት አይነት ዶክመንተሪ አለ ይላሉ። ከስድስቱ በአንደኛው ፐርፎርማቲቭ ወይም እኔ በአማርኛ ተግባራዊ የምለው ዶክመንተሪ አይነት ነው። በዚህ የዶክመንተሪ አይነት ባለታሪኩ ከተመልካቹ ጋር በስሜት የሚተሳሰርበት ትረካ ራሱ አጉልቶ ያደርጋል። ብዙ ጊዜ ምናልባት እዚህ የምትከታተሉ ካላችሁ ዶክመንተሪ የማይክል ሞር የሚባል ትልቅ የዶክመንተሪ ባለሙያ ያለ የማይክል ሞር የዶክመንተሪ አይነት ይሉታል እና ከአስር ሰዓት በላይ ነው ከቼሙ ጋር የተደረገው ቃለ ምልልስ። እነሱን ደግሞ የሚደግፉ ፎቶዎች፣ ቪዲዮዎች በተቻለ መጠን አድርገናል። እኔና ቼኑን ያገናኘን ዛሬ ቅድም ስታዩት የነበረው የኢትዮጵያዊነት ወኔ፣ የኢትዮጵያዊነት መንፈስ፣ የታላቅና የታናሽ መንፈስ ነው ያገናኘን። ዛሬ የምንወዳትን ሀገር ከመጀመሪያው ዘፈን ጀምሮ እስካሁኗ ደቂቃ ድረስ ስናወድስ ስንዘክር ቆይተናል ቼኑ ኢትዮጵያን መምሰል የሚችል ተክለ ስብዕና ያለው ሰው ነው። ለዚህም ነው ይህን ስራ የሰራሁት። ለሰዎች ይረሳሉ ሁሉ ጊዜ እና መጀመሪያ ወንድማችኑን ጓደኛችንን ፍቅን ማመስገን ይገባናል ብዬ አስባለሁ። ባካችሁ ፍቃዱ ከፈለ ሁል ጊዜ የምንኮራበት የምንተማመንበት ምን ምን የቄራ አካባቢ ላለ ሰዎች ብቻ ምናችንን ፍቴ በጣም ነው የምናመሰግነ። ሔኖክ የእታገኝ ልጅ በዚህ አጋጣሚ ደጋግሜ ላመሰግን እወዳለሁ። ሔኖክ በጣም በጣም ትልቅ ነገር ነው የምታረገው። ሁልጊዜ ወደ መድረክ መምጣት አይወድ፣ ሁልጊዜ ከጀርባ ነው የሚሆነው። እዚህ መድረክ ላይ ብዙ ሰዎችን እንዲከበሩ እንዲመሰገኑ አድርጓል። እንደው ዘልዬ ስለነበረ ነው ይቅርታ መልሼ እንትን ያልኩት ሄኔ በጣም እግዚአብሔር ያክበረ፣ በጣም ነው የማመሰግነው። በርታ። ለታሁን ፈቃድ ይፈረድ ራ ላይ እውነት ይገርመኛል መተጋገዝ ደረቴን ሞልቻው። በቅርብ ራሱ ሰሞኑን ኢንተርቪው ሲደረግ ስለ ቄራ ሳውራ ደረቴን ነፍቼ ነው። ቄራ ላይ አይረበንም፣ አይቸግረንም። ለኔ አሁን ለምሳሌ የምከፍለው የቤት ኪራይ ካጣ ወደ ቄራ ነው የሚመጣው። እርግጠኛ ነኝ፣ ኪሴን ሞልቼ ነው የሚሄደው። እዚህ ጋር አንድ ነገር ልበላችሁና ይሄ እቺ መጽሐፉንም በመግዛት ሆነ ዶክመንታሪውን ካየን በኋላ ቼ ያለፈባቸው ውጣ ውረዶች ብዙ ስለሆኑ ከኋላ እንግዲህ ሔኖክ የእታገኝ ልጅ አንድ ያጨብጭቡለት እስቲ። ሔኖክ የእታገኝ ልጅ አሁን ምን አለኝ አንተ ብሎ መድረክ መሪ ምን አልኩህ። ለመጡት እንግዶቻችን ቼ ለፊልሙም ሆነ ለዚህ መጽሐፍ በርካታ ገንዘብ አውጥቷል። ስለዚህ ሁላችንም እንኳን እዚህ የመጡት ታዳሚዎች ቀርተው እኛም መጽሐፉን በቻለው መግዛት ቼኑን ማገዝ አለብን አለ አሁን እዚህ ጋር ቼ ሲል አንድ ነገር ቼ እዚህ ጋር ምን አለ አጭር ነገር ነች ቼኑ ጥናታዊ ፊልም ከጅምሩ ጀምሮ ስክሪፕቱን በማረም ማለት እና እኔን አደነቀኝ አደነቀኝ እግዚአብሔር ይስጥልኝ ቼ ከዛ በኋላ ምን አለ ግን ደስ የሚለው ፍቃዱ ምን አለኝ አለ ስለመወድና እውነት ለመናገር ቼኑ በጣም ነው መወደው፣ በጣም ነው ማከብረው። እኛ እዚህ ላለን ነገር አደባባይ ወጥተን ደረታችንን ነፍተን ለመናገር የእውነት ያሳደጉ የነሱ በክብር ያለ መስረቅ ስለመወድና ስለማከብር ብቻ ሳይሆን የሀገር ልጆች ከፊልሙ የሚማሩትና የሚጠቀሙት እልፍ አላፍ ቁም ነገር አለ ብዬ ስለማምን ነው። አርቲስት ቢኒያም ወርቁ ቼኑ ጥናታዊ ፊልምን ሙሉ በሙሉ በሶስተኛ ወገን በተራኪ መሰራቱን የታሪኩን ከፍታ በመጠኑም ቢሆን ያወርደዋልና እና ባለታሪኩ ራሱ በቪዲዮ ይቀረጽ በማለት በራሱ ሙሉ ወጪ ከአስር ሰዓት በላይ ራሱ ኢንተርቪው እያደረገ በመቅረጽ፣ ቼኑ አታመስግነኝ፣ እኔ የዚህ ታሪክ ተካፋይ እንድሆን እድሉን ስላገኘው ወደር የለው ምስጋና አመሰግንሃለሁ። ከልጅነት ጀምሮ እንዳንተ ያሉ ሰዎች ባደግንበት መንደር ባይኖሩና በዓይናችን ባላያችሁ ኖሮ በሱስ ተጠልፈው እድሜያቸው ካጠረው ወይም ዛሬም ድረስ የትም ወድቀው ከቀሩ አብሮ አደጎቼ አንዱን ማልሆንበት ምንም ምክንያት ባልኖረ ነበር፣ በማለት ቼኑ ጥናታዊ ፊልም ተሰርቶ ካለቀ በኋላ እንደገና አንድ አዲስ እንዲሰራ በማድረግ ጉላ አሻራውን በፊልሙ ላይ አስቀምጧል። እዚህ ጋ ያው አብዛኛዎቻችሁ የቄራ ሰዎች ደጋግ የቄራ ሰዎች ስላላችሁ ያልነገርኳችሁ ካላችሁ የዛሬ አምስት ዓመት አንድ ትልቅ ፊልም ሰራን። አይታችሁ ከሆነ ያው ቄራ ላይ ሁሌ ቄራ ቄራ ስንል ቲያትር ስንሰራ አርባ ሁለት ቀበሌ 46 ሃምሳ አንድ እየሰራን ነበር። እኔ ዕድሜ አስራ ስምንት ዓመት ሞላ ተብዬ ከቤት ተባረርኩ። ከቄራ ምን ነው እና አሁን ምኖሮ እኔ ወደ ፉሬ አካባቢ ነው። ከዛ ቢኒሹ አንድ ስራ መጣ፣ አንድ ስራ የፊልም ስራ መጣና ለተለያዩ ሰዎች ገንዘብ ከፈለ። ያው ቄራዎችን እንዲለለ ለማለት ነው ያው ባደባባይ ይሄንን የቼኑን ጥናታዊ ፊልም በዓለም በተለያየ ዓለም የሚመለከቱ ሰዎች ስላሉ ነው። ለከሌ 200 ሺ፣ ለከሌ የሆነ ሺ፣ ለከሌ የሆነ ሺ ከፈለና ለፍቂ፣ እንግዲህ ከ20 ምናምን ዓመት በላይ ቲያትር አብረን ሰርተናል። ለፍቄ አልከፍለውም። የሆነ አዳራሽ ውስጥ ነው ለፈቃዱ ገንዘብ አልከፍለውም ሲል ሳላስብ እሱ ሰኛሁኝ ሆኛለሁ ገንዘብ ማጥፋት ጀመር ያለው እንዲህ አል። ከዛ አልከፍለውም ብለው ወጡ። ከዛ አንዱ ልጅ አገኘሁትና፣ ለፍቄ ለሁሉም ከፈላችሁ ለእኔ ማትከፍሉኝ ለምንድን ነው? ያላችሁኝን እሰራለሁ፣ እታዘዛለሁ፣ እንትን እሰራለሁ፣ እንትን እሰራለሁ፣ ቆፋሮ ሁሉ እሰራለሁ። እና ለምንድነው ማትከፍሉኝ ነው ወይስ አሞሌጫውና እርድ ልብስ ብትከፍሉኝ ነው። በኋላ ላይ ምን አደረገ? ከቄራ ወጥተ ሩት ሰፈር ስለገባ ብሎ ቋንጆ መኪና ገዝቶ ሰጠኝ። ላቸኋለሁ ያልሰኛ ሰዎች እንደትሰምት ነው። እና የእውነት እንደዚህ ለን እና የመተጋገዝ ነገራችን የመተጋገዝ ባህላችን ቄራ ላይ እንደዚህ ነው። ዝምብያ ሁን ስለ መጽሐፍና ስለ መንሳውራ ይሄ ብቻ አይደለም። ቼኑን እንግዲህ የጥናታይ ፊልሙን ካየን በኋላ ደግሞ መድረክ ላይ ሁሉንም ጠርቼ አውራለሁ። እግዚአብሔር ያክብርልኝ። በይፋ ተመርቋል። አምናለሁ ሁላችንም ከሰላም ጋር ያለን ቁርኝት እየተሻሻለ እየተሻሻለ የተሻለ ህይወት ለልጆቻችን ለልጆቻችን እንደምናወርስ እርግጠኛ ሆኜ ነው የምናገረው። ይህንን ፊልም ቼኑ ጥናታዊ ፊልምን በዚህ ደረጃ እስከዚህ ምሽት ድረስ የተዘጋጀውን ዝግጅት በሙሉ በትዕግሥት ስለ ታደማችሁልኝ እጅግ በጣም አመሰግናችኋለሁ። መልካም ጊዜ ያገናኛል።